ረ፣ ማነሽ? ትዕግስት ነኝ፣ ያክስትሽ ልጅ። ድምፅ የሚጠፋብሽ እንዴት? ነገ ልመጣ ነው። ነገ ልመጣ ነው። የት ነው የምትመጪው? ለምንድን ነው የምትመጪው? ሀገሬ ነዋ። የት እመጣለሁ? አንቺ በሌሊት እልል የሚያስፈልግ ሰፈር ሽች ደስታ ነው ደስታ። የምን ነው ደግሞ በሌሊት የሚያስቸው ምንድነው? እሳት ተነስቶ ነው እንዴ? አንተ ደግሞ ካለ እሳት አታውቅም እንዴ? እሳት ቢነሳስ ነ እን እልል ይባላል? ዝማትዮ ቆይ ግና አንች በሌሊት እንደዚህ ያስደስተች ነገር ምንድነው? ደስታ አይደለም እኮ እንዴ። ስለምን ደስታ ነው የምታወረው? ልጅኮ ጤነኛ አለችያችእጤነኛኝ እ ራሰች ነ ሽመምተኛ ተፈለግ

ወይ ምንድ ነው ጫወታው? የሰማሁት እስቲ ትምሉ፣ እናንተ አትጨቃጭቁብኝ። አንቺ ምን ገጥሞሽ ነው በዚህ ሰዓት እንደዚህ እምትጮሂው? ልትመጣ እኮ ነው ልትመጣ ነው። እ ምን ልትመጣ ነው ትለኛለች? ውሃዋ ሌሊት መታ ሌሊት መሄዷ እንደሆነ ያለ ነገር ነው። ምን አዲስ ነገር እንደተፈጠረ አርገሽ እልልት ያለሽ። ጋሽዬ ደግሞ እኔ ለውሃ እንደዚህ እልል እላለሁ? እንዲ የአክስቴ ልጅ ልትመጣ ነው። ትምጣ ታዲያ ወይ የምለው የአክስትሽ ልጅ መምጣት ነው እንዲ እልል ያሰኘሽ? ምንድ ነው የአክስት ልጅ መምጣት ብርቅ ነው እንዴ? እኛ ሁላችን የአክስቶቻችን ልጆች ስንት ጊዜ መጥተዋል። ድለ እንዲ ያዛሉ። ነገር ግን ለአንዳቸውም ብለን በሌሊት በውድቅት ሆን አልተቀበልናቸውም። ምን እችይ ኧረ ጋሽዬ እኔ ግን ገና ጫወታው እንጂ ቤት መሰናቸው የመጣችው ላ የመጣችው ገና ህፃን ሆነ አንድ ፍሬ ነው። ልንገርሽ እስር ቤት አረብ አገር ወዘናሽ። ልንገርሽ እንኳን አረብ አገር ደርሶ የመጣ ገበያ ደርሶ የመጣ ሰው ወዘና እስኪ እናንተ በቃችሁ ጭቅጭቃችሁን አቁሙ። መቼ ነው የምትመጣው? ነገ። ነገ ነው የምትመጣው? ነገ ነው። ግን እኮ ጋሽዬ ያው እንደምታውቁት ዘመዶቻችን ያሉት ሩቅ ነው። ትንሽ ጊዜ እንደው እስኪ ትረጋጋ። እዚህ ብትቀመጥ ችግር አለ ጋሽዬ። በያ ላይ ደግሞ እኮ ብዙ ሻንጣ ስለምትይዝ ትንሽ ትቸገራለች።

ለማንኛውም ማንም ትሁንማ፣ ሀሳብ አይግባሽ እ እንግዳ መቀበል ኮ ኢትዮጵያዊ የኖረ ባህላችን ነው። አው በተለይ ከውጭ የመጣች ከሆነ በተለይ በተለይ ደግሞ ብዙ ሻንጣ ይዛ ከመጣች አቀባበላችን ልዩ ነው። አደራችሁን ደግሞ ሻንጣ ስታስቆጥሩኝ እንዳታድሩ። ቆይ ግን ነገ ስንት ሰዓት ነው የምትገባው? እኔ እንጃትዬ። ቆይ አልጠየኳትም። ልጠየቃትማ። አልዋ፣ አልዋ ትዕግስቴ። ወይ ዘግተዋለች ትላለች። ምን ትላለች? እቺ ከዱባይ ነው እንጂ ከዱባይ ተራ የደወለችልሽ መሰለሽ? እንዴ ይህን ያህል ሰዓት ስልኩን ክፍት አርገሽ። ግቡ ግቡ፣ በቃ ግቡ ግቡ። አስደውለኝ እንዳትዪ። እና አንቺ ከጮሹ በላይ እኮ ብዬሽ እንዳንደበላልቀው አካባቢው ነው። አዎ እስኪ ምን ችግር አለው ብታስደውላት? እንደ ቅድም አይደል? እን ሞች እናንተ ለተበክል አዛሉ የተሞላችሁ እኮ ትንሽ ናት። በዛ ላይ ነካ ነካ ሳረጋት ግማሹ አይሄዳለች። አንቺ ለምን አታስደውያትም? አለ። እናቴ እሺ፣ ቻው ቻው። ነገ ሦስት ሰዓት አውሮፕላኑ ያርፋል፣ ሦስት ሰዓት ነው የምገባው አለች። አንቺ ጎብሮጭ አሁን እሷ የምትገባበት የምትናገሪ ምን አለበት? ያው ሩብላውን ማን ጠይቀሽ፣ እሱ ሌቱ ሙሉ ሲሄድብን አይደል የበላያችን። ምን ያድረው፣ ምን አይነት ሰደድ የሆነ ሰውዬ ነው። እና እሷ የምትመጣው በፓራሹት ነው በአውሮፕላን ነው እንጂ፣ ወይ ዘንክቸው ለኪዮን በሩብላው ውስጥ ተሰቅስቃ ነው የምትመጣ። እኔ የምልሽ ታዲያ ብቻሽን ልትቀበያት ነው እንዴ? ሰው አያስፈልግሽ ምን አሳልዬ፣ እኔም እኮ አብሬያት ሊሄድ እችል ነበር። ግን ምንድን ነው ነገ ጥብቅ ኃይለኛ ስብሰባ አለኝ፣ ሶስት ሰዓት ላይ። የት ደግሞ አለ? ምንም ችግር የለውም። እኔ እራሴ ሄጄ አመጣታለሁ። አን አሁን አንቺ ቡሌ ነው ታውቀሽው። ባይሆን ጋሼ የጥበቃ ሰው ይመደብልኝ፣ ና እኔ አብሬያት እሄዳለሁ። ደግሞ ጠፋች እኮ ጦሱ የኛው ነው። ስነስርዓት አንተ። እኔ እኮ ሰባተኛ

አይነት ስራ ከአንተ ጋር መስራት አልፈልግም፣ አልፈልግም በቃ። ውይ፣ መሪ ካራክተር ምናምን ብለህ ልታታልለኝ? በአንተ ቤት ከአንተ ውጭ አራዳ የለም አይደለም? ነገርኩህ፣ አልችልም። አላገኝህም። ኤርፖርቱ ልሄድ ነው፣ ሰው ልቀበል። አዲስ ፍቅረኛዬን ባይ እንዴ? ማቲ፣ ሌላ የምትቀበው ሰው አለ እንዴ? አረ የለም። አሁን ታዲያ ፍቅረኛ ልቀበል ምናምን? አልሹ አሹብልሹን ርርድብን ቀት

ይሄ ደሞ አንተ ምን ተረኝ። ለምን ባዶ እጇን ትመጣለች? ቦርሳዋን፣ ሻንጣዋን ማዳሟ፣ ደግሞ ካልነጠቀቻት ብሯን ይዛ ትመጣለች። እና ደግሞ ለኔ እቃ ማለት እንዴ አረይ ተሸወድክ ተሸወድክሽ እ ለመታወቁ አንድ ቀን ይበቃል። እሱስ ልክ ነኝ። አሁን ሄዳ የዛሬ ሰባት ዓመት ስትመለስ ስለምታውቀን ይዛለን ትመጣለች። እንዴት አሁን ሰባት ዓመት ደርሳ መጣች። ከዚህ በኋላ ደግሞ ድጋሜ ሄዳ ሰባት ዓመት ትቆያለች። አንተ እኔ ጅላ አደረከኝ እንዴ እሷን አስራ አራት ዓመት ሙሉ መጠብቃት ውይ በዚህ ጅልነት የማይተረጋገጠው ድሮ እኮ ነው። አሁን ግን የቆየችበትና ከዚህ በኋላ የምቆይበትን ደምረህ 14 ዓመት በመጠበቅህ ከጅልነት አልፈ ሞኝነት ቶ ሞኝነት አለ አንኮላ ሆነ እንዴ። አንኮላ ምንድን ነው? አንኮላ ማለት የማያውቁት ሰው እቃ ያመጣልኛል ብሎ መጃጃል ነው። እና እኔ አንኮላ ነኝ? አዎ፣ ምንም ልረዳህ አልችልም። አንኮላ ነኝ። አንኮላ ሲናጅ እለቀው ነበርሽ ይቅርታ ስልክ ይዘሻል የምትቀበል ልጅ ቆይታ ነው። ኧረ አልያዝኩም እኔም እኮ ከውጭ ነው የመጣሁት

ለጥፍ ስደ ክፍለ ከተማ ላይ እዛ ጋር ነው። በቃ ሻሽ፣ ታዲያ ለምን አብረን አንሄድም? ያተኛ ቤት። አይ እንደዛ ማለት አይደለም። አንድ ላይ ብንወድ እኮ ታክሲ ወጪ ይቀንስልናል። ጥሩ ሀሳብ ነው። ጥሩ ሀሳብ ይሁን፣ ሻሺ። እሺ፣ በጣም ጥሩ ሰው ነሽ። ግን እዚህ አካባቢ ተጠንቀቁ፣ እሺ? ብዙ ጭልፊቶች አሉ፣ ሌባ ማለት ነው። እስቲ ዝም በይ። ለማንኛውም እኔ ታክሲ ይዤ ልምጣ፣ ሻንጤን ጠብቁልኝ። እሺ፣ እሺ፣ እሺ። ምን አይነት ጭልፊቶች አሉ? ይህን ሻንጣውን ጥላ እኛ ምን ታቀናል? ጭልፊቶች ሆነን ብንጨልፍባት። ፋራ ሴትዮ። ማሴትን ሴትዮ። ሻሼ፣ ስርአት ይኑርሽ። ምንድነው ደሌባ የሚያደረግሽ? ማስምን ልባልሽ? ዘመድ ታዋት፣ በእናታችሁ ተሳዝናልሽ። ምስኪናት ሀኒ ፍቅር ይኸውልሽ። ዚስ ኢዝ ኢንተርናሽናል ፕሌስ። ብዙ ሰው የሚያውቅ ሰው ነኝ። ሰው ፊት አትናገሪ። የራስ ጉዳይ፣ ቤታችንን አመለስ። እዛው ቤት ምን

ይኸውልሽ ውጭ ሀገር ቆይታ ራሱ ታማኝ ናት። ኦሪጂናል ነው። ጸጉሯ ደግሞ ፈረንጅ ነው። ሶስት ጥቁር ለብሰሽ ዩ አር ሉክ። እኔ ምን ሁሉ ሰው ዘመድ አድርገህ ግን ትችለዋለህ? እችለዋለሁ። ካርድ ፉል ሀይል፣ ሚሞሪ ፉል ሀይል። ዘመድ ቢጫንበት የሰው ልጅ ጭንቅላት ጭኜሻለሁ። ምን ማለት ነው? የኔ ዘመድ የሱ ዘመድ አይደለችም። አንቺ ዝም በይ፣ እቤት እንነጋገር። ራሽ ዝም በይ ማፊ። እንዴ ደሞ ብዙ ሰርተሻል። እንዴት ነው ኳ አድርገሽ ወጥረሽ ነው የሰራሽ። ታታሪ ነሽ አንቺ። ለዚች ሀገር ታስፈልጊያታለሽ። ታክሲ መጥቷል፣ ግቡ። አይ እናቱ የሉሽ። ታክሲ፣ አውቶቡስም ሚኒባስም አንፈልግም። ረዳት ናት፣ አሹ ከኛ ጋር ናት። ዘመድ ሁለት ዘመድዘመድ አይደለሁም። እኔ እዚህ ብታያት እዛ ብታውቂያት ታዲያ ምን ችግር አለው? ጉንጭሽ ላይ ባልቦላ የለ፣ አይቆጥርብሽ። የሳምኩሽ ይመልሻልልሽ። ምን ሆነሽ ነው አመናጨብሽ? አሹ ተረጋጋ እስኪ። እንደው መቼ ነው የምትፋታኝ የምትፋታኝ ስትል ጠልታኛ አይመስልም። ባለቤቴ ናት፣ የልጆቼ የወደፊት ናት። ምንድን ነው መሰለሽ ኳም ዷም ጧም ጧም ሳረጋት እንፋታለን ነው የምትለው። እንፋታለን እዚህ ምላሷ ጫፍ ላይ ተጭናባት እንጂ የዋህ ልጅ ናት። ፍቅር ስንት አመት ቆየሽ ዱባይ? ወደ ሰባት አመት ይሆነኛል። ኦ ቆይተሻል። ተመልሰሽ የመሄድ ሀሳብ አለሽ? ላ አንደኛ ነው የመጣሁት። ባህሬን ስንት አመት ቆየሽ? ሶስት አመቴ ነው። እኔ እንኳን ተመልሼ እሄዳለሁ። አሁን የመጣሁት ልጄን ለማየት ነው። ልጅ አለሽ እንዴ? አዎ የሶስት አመት ልጅ አለች። በጣም

ልጄን ገና የአንድ አመት ህጻን ሆና አነትቻት ሄድኩት። አባቷን በመኪና አደጋ ካጣ በኋላ ህይወቴ ሁሉ ተመሰቃቀለብኝ። ከዛም ልጄን ለእናቴ ሰጥቼ መሰደድን መረጥኩ። አይኗን እስከት እንዴት እንደጓጎ ብታውቁ። እሱሽ አንድ ቀን ቀና እንላለን ሁላችን። ሰውማ አንድ ቀን የውጭ ለስላሳ እንዴ ይሄ ሁሉ ለስላሳ በቦርሳሽ ግን አይከብድም? ረጅም ጉዞ ስለምንጓዝ ይጠቅመናል ብዬ። ዝም ብለሽ ነው የተቸገርሽው። ኢንተርናሽናል ድሪንክ ነው፣ የውጭ ለስላሳ። አንቺ ዘንድሮም ወጥ ላይ ነሽ። አንተ ከኔ ጋር ያለህ ነገር እንግዳ ይመጣል ስለተባለ ወጥ እየሰራው ነው። ለመሆኑ እንግዳው ከውጭ አይደል እንደመጣው፣ ወጥ ምን ይሰራለታል? እኔም ከኖርኩበት አረብ ሀገር ነው የምትመጣው። ምን ታካብዳለ? እሺ፣ አረብ ሀገር ተምጣ አመጋገቡ አይቀየርም? እሺ፣ አንቺ እዛ ከኖርሽ የሚመገቡት ምግብ ምንድን ነው? እንዲያው ወጥ ነው እንዳኪበል ነው ደግሞ። ምን ልትለኝ ነው? ወጥ ወጥ ነው፣ ጥብስ ጥብስ ነው። በቃ ዝም ብሎ ከመወጥ ወጥ መጠየቅ ጥሩ ነው። ለማንኛውም እነሱ የሚወዱት ሩጫና ዝላይ ነው። ምን

አንቺ ወይ ከዛም ስላልወደቅሽ ወይ ተቆፍረሽ ስላልተገኘሽ እንጂ ሉሲ አይደለሽ እንዴ? አንተ እኔ እኮ በዚህ አይነት አዛውንቶች ክበብ ነው ያለሁት። ረዛ ምን ይላል? ይሄ ምንድን ነው? እንዴት ብሌን ይገባል የተባለው በጧት ሙሉ ቀን ይፈጃል እንዴ? ምን እንግዲህ ገንዘብ አለን ብለው በየሱቁ በየሱፐር ማርኬቱ የሆነ ነገር ሲሰበስቡ ሲገዙ ነዋ። እንቺ ደግሞ ምን ሆነ ነው?

በእንባ መግለጿ ነው። ናፍቆት በሆኑ ነው እንዴ? ሻሸ እንዴ ተረጋጓ። ተረጋጎ አይባልም እንዴ? አይለቀስም። ምንድን ነው እናንተ? ማፊ እሷ አይደለችም እንዴ? ከውጭ ትመጣለች ያልሻት ዘመድሽ ነው ወይስ? ድሮ ድሮ እንኳን ልጅ የሚቀያየረው ሆስፒታል ውስጥ ነበር። አሁን እሷ መንገድ ላይ ተቀየራ መጣች እንዴ ሌላ ሆና ትግስትማትዕግስትማ ማለት እራሷ ነች። እሷ እራሷ ነች ግን ምን ዋጋ ጥባት መጣ ይሻላት ነበር። ምንድን ነው የሆናችሁት? ቆይ ምንድን ነው የተፈጠረው? እሷ ምን ሆነህ ነው የምታለቅሰው? አንተ ደግሞ ሰው ከውጭ ሲመጣ ማልቀሱ ይቀራል። አባቤ እዛኔ ከአሜሪካ ሲመጣ እንዴት እንዳስነካሁት እዛ ይለም። ልክ ነው፣ አልቅሳል። ግን ምንድነው ዘርያ ያለቀሰው? በናፍቆት ምክንያት ነው። ምን አይነ አትናገሩም እንዴ ማፊ ምንድን ነው የሆናችሁት እናንተ የደረሰብንን ነገር ምን ታውቃላችሁ ያየነው መከራ ታዲያ ንገሩና ካልነገራችሁም በምናውቃለን እና ምንድን ነው ለምንድን ነው የሆናችሁትን ማትናገሩት ታዲያ እሺ አባቢ እኔ ሀሳብ አለኝ አንድ ጊዜ ጽሞና ስጡ እኔ ወዴ ራሴን እቀጣ ለዚህ ቤተሰብ ጥላ መሆን ሲገባኝ ምንም ልሆን አልቻልኩም ከለላ መሆን ሲገባኝ ምንም ልሆን አልቻልኩም አባቢ እማሚ

ለመሆኑ የት ነው የተዘረፋችሁት? እሱንማ ልነግራችሁ እኮ ነው። ምንድን ነው

ሻንጣ ይችላል። ሰው እንዴት ለስላሳ ጥጥቶ ጫካ ውስጥ ወድቆ ይገኛል እንዴ? ለስላሳ ውስጥ የሆነ ነገር ሻጋ መተውባቸው ነው። የመጨረሻ ሽዋሽዋ ነው የተሰራችው። በቃ እኔ ግን አይመስለኝም። እንዴት ነው የማይመስለው? ከዚህ በፊት እኮ ይሁን በተመሳሳይ ሻንጣ ውስጥ የራሳቸውን ዕቃ ፍለፊት ዱቅ ያደረጉና በርገድ አድርገው ይሄው የራሴ ሻንጣ ነው ብለው ወርቅም በጨርቅ ይለውታል። ከዛ ይሄ ሲባነነባቸው ደግሞ አሁን ወደዚህ ላጣሉ ማለት ነው። እኔ ምለው ብዙ ንብረት ወሰዱብሽ እንዴ? ገንዘብስ? ገንዘቤን እንኳን አስቀድሜ በቃ ይዞሽ። እሺ፣ ዋናው እንኳን አንቺ ደህና ይሁንሽ። የተረፈውን እግዚአብሔር ይባርክልሻል። ለወደፊቱ መጠንቀቅ ነው እንጂ አሁን ራስሽን ብትጎጂ ምንም ጥቅም የለውም። እሺ። አዎ፣ ለወደፊቱ ነው መጠንቀቅ። ግን ለፖሊስ አመልክታችኋል? ኧረ አላመለከትንም። እኛ ለራሳችን ግራ ገብቶ ናት በዛ ላይ አባብኛ ፌመስ አርቲስቶች ነን እንዴ? እከሌ ሸዋሸዋ ተሰራ፣ ማን ተሰራ፣ እንዴት ተሰራ። እንዴ ሚዲያ ላይ ማመጫወቻ መሆን የለ እኔ ወዲ አባኪ በቃ ሁን። እንግዳዋ ትግባና ትረፍ። አረፈበይ በቃ እኛ በኋላ ሄደን ፖሊስ ጣቢያ እናመለክታለን። አሁ እናመለክታለን። ለ እንዴ? ለምን በኋላ? አሁኑ ሄደን ለፖሊስ ማመልከት አለብን። ለምን አንተ አሹ ብልሹ አንተ የት ቦታ ተቀላቀልካቸው? እንደው ሌቦቹን ሳታቃቸው አትቀርም። አባቢ እኔ ለራሴ ከነሱ ጋር ስላት ስገሸለት ቆይቼ